ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የእጽብ ድንቅ ሚዲያ ተከታታዮች በሙሉ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። እንግዲህ እኔ ቀድሜ ነቅቼ ነበረ። ትናንትና ከትናንት ወዲያ ያለት ሶፊ በምታደርገው ነገር ዳኒ ዳጊ እንደሚመጣ እርግጠኛ ነበርኩ፣ እርግጠኛ ነበርኩ። ነገር ግን አንተ ከምታወራው በላይ ወይንም ሌሎች ከሚያወሩት በላይ ብሩኬን እናምነዋለን። ብሩኬ ደግሞ እንደዚህ አይነት ጋጠወጥ ልጅ አይደለም፣ አይደለም። ምናልባት ሌላ ግንኙነት ይኖራችኋል፣ ከዛም በፊት ያደረጋችሁት ነገር ይኖራል ምናምን ላልከው የማይታመኑ ሰዎች ሰውን አያምኑም ማለት ነው። ስለዚህ ቅድሚያ ራስህ ታማኝ ሁን። ከዛ በኋላ ሰው ታምናለክ ማለት ነው። ይሄ ልጅ ከዚህ በላይ እንዴት አድርጎ ያስረዳችሁ? አንቴ ምን ነው ጭንቅላት ላይ ካሉ ወጣና አላችሁ። እንደውም ማለት ነው የእውነት ብሩኬን የመሰለው እንዳይገኝም ምሽ ለሴት ልጅ ምን ያክል ክብር እንዳለው ምን ያክል ታማኝ እንደሆነ ሁሌም ያሳየናል። አንተ እኮ ከዚህ በፊት ሶስቴን ፕራንክ አድርገሃታል። ከዘጠኝ ቀን በፊት እንደዛ እሱንም ሴት ክላስህ ይዘህ ገብተህ ከሴት ጋር ተኝተህ ማለት ነው፣ እና አንተም ከዛች ሴት ጋር አድርገሃል ማለት እኮ ነው። አሁን ብሩኬን እንደዛ የምትለው አንተ ስላደረግ ብሩኬ ማድርጓል ብለህ አስበህ ነው ማለት ነው። ብሩኬ ደግሞ እንዳንተ አይደለም። ስለዚህ ብትረጋጋ ይሻላል ብዬ ነው የማስበው፣ ወንድማችን ሰው እንዲናገርህ የሆነ መጥፎ ነገር እንድንናገር አታድርገን አታድርገን። ይሄንን ስራ ደግሞ ራስህ ፕራንክ ስላደረግክ ማለት ነው፣ ሶሲን ፕራንክ አድርጋታል ሴት ይዘህ ገብተህ በራስህ ማየት ትችላለክሽ። ሶሲም ደግሞ ምንድን ነው ያለችው? ትናንትና ተጣልቶኛል፣ አያናግረኝም፣ ስደውለትም ስልክ አያነሳም ብላለች እና አንተም ደግሞ ዛሬ ስደውላትም አታነሳም፣ ቴክስትም ላይ ጥሩ ነገር አትመልስልኝም ምናምን እያልክ ነው እና ዳጊ እንደምንም ብለ እንግዲህ አግባባት። ባለፈው አንተ እንዳግባባሃት አሁንም ደግሞ የሆነ የሆነ ነገር ብለ ተግባባ እንጂ ማለት ነው። ብሩኬን መጠህ ዘራፍ ዘራፍ ብትልበት አትችልም እንዴ? ይሄ ልጅ ምንድን ነው አድርግ የምትሉት? አሁን አሁንስ በዛ። በጣም ነው የበዛው። አበዛችሁት። ዋይ እንዴ በቃ ምንም ነገር ግንኙነት እያለንም ቪዲዮ ሰራል። ኦኬ። በጣም ነው የምወዳክ፣ በጣም ነው የማፈቅራት፣ ሽማግሌ ልልክ እያሰብኩ ነው፣ ቤተሰቦቼን ላስተዋውቃት እያሰብኩ ብለሃል። አንተ ሰውሴን እንደምትወዳት ብሩኬም እኮ ሀይሚዬን በጣም የሚወዳት በጣም የሚያፈቅራት ለእሷ ትልቅ ክብር አለው። ከዛ አንጻር ነው ይህንን ነገር እሷ በተደጋጋሚ ፕራንክ ስላደረገችው እሱም ደግሞ እዚህ ደረጃ ይደርሳል ብሎ አላሰበም ነበረ። ከዛ ፕራንክ አደረጋት፣ ይሄ ነገር ተፈጠረ። ለእሱም ደግሞ ደግሞ ደጋግሞ ይቅርታ እየጠየቀ ነው እ ከዚህ በላይ ምን ያደርጋችሁ? ካመንካት መናት። አንተ ደግሞ ፍቅረኛን ሶሴን የምታምናት ከሆነ እመናት አንተን እንዳመነች በባለፈው ማለት ነው። ካላመንክም ደግሞ የራስ ጉዳይ ነው። አረተ ውረተ ውረተ ጎበ ወዴት እየተሄደ ነው? ድሮም ምን ነበር፣ ይሄ ነገር እንደሚመጣ ዳጊ፣ እንደሚመጣ ነገ ደግሞ በሶስት ቻናል ይመጣል ማለት ነው። ድራማ ነው በሉ። ብዙ ልጆች እየተጨነቁ ነው። ብዙ ልጆች ማለት ነው። በእናንተ ምክንያት ረዘመኮ፣ ሳምንት ሊሆነው ነው አሁንስ በዛ። እና እምነት ደግሞ ለራስ እንጂ ለማንም አይደለም፣ ለማንም አይደለም። በቃ አንዴ ይሄ ነገር ተደረገ እንኳን ሲባል እኮ በቃ ሁሌ ንዝ ንዝ፣ ሁሌ ጭቅጭቅ ምንድን ነው? ስለዚህ እባክ እባክ ወንድማችን ከብሩኬ እራስ ላይ ወረድ በልን፣ ወረድ በል፣ አትጨቅጭቁት። ቅድም ደግሞ ያየሁት ነገር አለ። አንዳንድ ልጆች ታምሌል የምታደርጉት ነገር የብሩኬ ጭንቅላት እንደተፈነከተ አድርጋችሁ ይህ ሆስፒታል ገባ ምናምን እያላችሁ የምጽፉትን ነገር ብታቆሙ ይሻላል። እሺ እዚህ ጋ እኛ ኦኬ አውቀናል ይሄን ነገር ውሸት እንደሆነ፣ ግን ቤተሰብ አለ። ለቤተሰብ ትንሽ ማሰብ አለባችሁ። ሆስፒታል ገባ፣ ተፈነከተ፣ ጉድ ሆነ፣ እንደዚህ አይነት ነገር ለምንድን ነው የምትሉት? ያልሆነ ነገር ሆነ ለምን ትላላችሁ? አሁን ዛፍ ዛፍ ማለት ነው ዛፍ የብሩኬ ጭንቅላት እንደተመታ አድርገሽ የሆነ በሻሽ ታስሮ ምናምን አምጥተሽ ለጥፈሸዋል እና ውስጥ ላይ ደህና ነገር ብታዋሪ ምንኳስ ውጭ ላይ ግን ያለው ነገር በጣም ነው የሚያስደነግጠው። በጣም በተለይ ብዙዎች አላችሁ እንደዚህ መኪና አደጋ ደረሰባቸው፣ ተፈነከቱ፣ ተደበደቡ የምትሉና እንደዚ አይነት ነገር አስደንጋጭ ነገር ባትለጥፉ አሪፍ ነው ብዬ አስባለሁ። ለሰው ልጅ መልካም ነገር እንመኝ፣ እንደዚህ መጥፎ ነገር መጥፎ ነገር ባንመኝ። ገና ለገና ለይታ ብለን የምናደርጋቸውን ሌሎች ማወቅ አለብን ና እውነት ይደብራል። በጣም ነው የሚደብረው። እዛ እነግርሻለሁ፣ አንቺ እንደዚህ አይነት ነገር አታድርጊ። እውነት በጣም ያስጠላል። ለሚያየው ሰው ይደነግጣሉ። ቤተሰብ ቢያዩ አሁን ይሄንን ነገር ምናምን፣ በእርግጥ ያው እነሱ ያውቃሉ እዛ እንደሆነ በደንብ ማለት ነው። ግን በአሁኑ ሰዓት የሰው ልጅ ወጥቶ በሰላም ወጥቶ በሰላም አይገባም እና ያስፈራል። በተረፈ እንግዲህ ሀይሚና አቡራዬ ሰላሙን ያምጣላችሁ ነው የምለው። እኔ መቼ እንደሚያቆም አላቅም። እንግዲህ ነገሩ እየከረረ እየከረረ ነው የሄደው ቤተሰብ መጨረሻውን ነው የምናየው። መጨረሻውን ማየት ነው። የአሁኑ ከበድ ይላል ትንሽ። አሁን የሶሲም ፍቅረኛ መጣ፣ ከዛ ሀይሚ ትመጣለች ሶሲ ትመጣለች። እና እንደዛ ነው ድብድብ እንዳይኖር ብቻ መፍራት ይሄንን ነው። ሴት የላከው ሞት አይፈራም የሚባል ነገር አለ አይደለ? እና በተለይ ወንድ ልጅ በሚስቱ አይደራደርም እና በሴት የመጣ ነገር ከበድ ይላል። ወንድ ከገባበት ሴቶች ራሳቸው ሴቶች ናቸው መጨረስ ያለባቸው። ወንድ ለወንድ ሲጣላ እንጂ ወንድ ልጅ በሴት መጥቶ ሲጣላ ይከብዳል። በጣም ነው የሚከብደው። በእርግጥ ብራዬ እንደዛ የሚያደርግ ልጅ አይደለም። በጣም ስርዓት ያለው ልጅ ጨዋ ልጅ ነው። ግን ስናየው አላቅም እኔ ግራ ገብቶኛል። በጣም ግራ እየገባኝ ነው። ብቻ እንግዲህ እና ያለን ቢያንስ ወንድሞቹ ገብተው ቢቆጡ እነ ፍጼ ይህን ነገር ብታስቆሙት መልካም ነው ብዬ ነው ማስበው። እስኪ እንግዲህ ሰላም ሰላም ሰላም፣ የሀገሬ ሰው ሰላም፣ የወንዜ ሰው ብሏል ዘፋኙ ራሱ። ና ሰላም ነው የመሰለ ነገር የለም። ከምንም በላይ ሰላም አስፈላጊ ነው። እና እንደዛ ነው ያላችኋለሁ፣ ውዶችዬ፣ ማሮችዬ በሌላ ቪዲዮ ውስጥ ከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ሰላም ሁንልኝ። ራሴን አሞኛል። ራሴን በጣም ይዞኛል። ለምንድን ሆነ አላውቅም። ጭምድድ አድርጎ ጭምድድ አድርጎ ነው ያዘኝ እና መልካም ጊዜ